ወጣቶች ተሰጥኦዋቸውን እንዲያዳብሩና ለሀገር ቴክኖሎጂ እድገት የበኩላቸውን ሚና እንዲወጡ በትኩረት እንደሚሰራ የፌዴራል ኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ አስታወቁ። በቴክኖሎጂ ዘርፍ የስራ ፈጠራ ሀሳብ ያላቸው ስታርታፖች የማጠቃለያ ውድድር በባህር ዳር ከተማ ተካሂዷል። በቀለ ተሾመ የኢኖቬሽንና ቴክኖሎጂ ሚኒስቴር ከአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮም እንዲሁም ከባህር ዳር ዩኒቨርሲቲ ጋር በመተባበር የተዘጋጀውን በቴክኖሎጂ ዘርፍ የስራ ፈጠራ ሀሳብ ያላቸውን ስታርታፖች የማጠቃለያ ውድድር በባህር ዳር ተካሂዷል። በአማራ ክልል ያሉ ጸጋዎችን በማልማት ኢኮኖሚውን ማሻሻል ትልቁ ተግባር ነው ያሉት በምክትል ርዕሰ መስተዳደር ማዕረግ የከተማ ልማት ዘርፍ አስተባባሪና የአማራ ክልል ከተማና መሰረተ ልማት ቢሮ ሀላፊ ዶክተር አህመዲን ሞሐመድ፣ መሬትን ካፒታልን የሰው ሀይልንና የመፍጠር ጥበብን ማልማትም ሌላው ትኩረት ሊሰጠው የሚገባ ተግባር ነው ብለዋል። ስታርታፖች በባለፉት ቀናት በስልጠና በውድድር አልፋችሁ ለዚህ የማጠቃለያ ፕሮግራም በመድረሳችሁ እንኳን ደስ ያላችሁ ለማለት እወዳለሁ። ሀብት መፍጠር በጣም ወሳኝ ነው። ሀብት መፍጠር ደግሞ ሂደት ነው። እንደ ክልል ሀብት ለመፍጠር ያሉንን ጸጋዎች በአግባቡ ለይተን መጠቀምና ማልማት እንደ ተጠበቀ ሆኖ አራት ነገሮች ማልማት ግን ለሀብት ፈጠራ በጣም ወሳኝ ነው። መሬት፣ ካፒታል፣ የሰው ኃይል ሦስቱ ሲሆኑ ዋናው ላነሳ የፈለግኩት ኢንተርፕሪነርሺፕ ወይም የመፍጠር ጥበብ ነው። ይህም አራተኛው ለሀብት ፈጠራ መልማት ያለበት ጉዳይ ነው። የስራ ፈጠራ ሀሳብ ያላቸው ጀማሪ ስታርታፖች ያደረጉት ውድድር ሀሳባቸውን ወደ ተግባር በመቀየር ለሀገር እድገት ከሚኖረው ፋይዳ ባለፈ እንደ ሀገር የተጀመረውን የስታርታፕ ግንባታም መደላድል የሚፈጥር ነው ያሉት ደግሞ የኢኖቬሽን እና ቴክኖሎጂ ሚኒስትሩም ዶክተር በለጠ ሞላ ናቸው። ይህ ፕሮግራም የመማሪያ ተሞክሮ፣ የፈጠራ ባህል ማሳደጊያ፣ ተማሪዎችን ሀሳባቸውን ወደ አዋጭ ንግዶች ለመቀየር የሚያስፈልጋቸውን እውቀት እና ክሎትን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 ማበረታታት ወዳለሁ። የኢኖቬሽንና ቴክኖሎጂ ሚኒስቴር በመላው ኢትዮጵያ ኢኖቬሽን እና ስራ ፈጠራን ለመደገፍ እና ለማስተዋወቅ ቁርጠኛ ሆኖ እየሰራ ይገኛል። ወጣቶች ተሰጥኦዋቸውን እንዲያዳብሩ እና ለሀገራችን እድገት የበኩላቸውን አስተዋጽኦ እንዲያበረክቱ ምቹ የስታርት አፕ ስነ ምህዳር ለመፍጠር ከአጋሮቻችን ጋር መስራታችንን እንቀጥላለን።